እንግዲህ ዳጣን ዛሬ ትልቅ ስህተት ሰራች። ዳጣን ከንደቷ ብዛት አብጌልን አልሆነ ቦታ ወጋቻት። አብየል ድንገተኛ ሆስፒታል ገብታለች። አሁን ወይዘሮ ማርታ በጣም ተናዳ በዳጣ ገድዬ ይገደል አለች። አቶ ደረጀ ምንም አማራጭ የለውም። ለማንኛውም ይሁን በእርግጥ አብጌል በጣም መጥፎና አስቀያሚ ሰው ናት። ቴክስት ከማድረጓም ወዲህ ከዛቤት ካልወጣሽ ብላ ዳጣን ስትይዛት፣ ዳጣ የንደቷን መኖር አትፈልጊም ስትላትም አብጌል ዳጣን፣ ዳጣም መኖር ፈልጋለሁ ከዝ ቤት ግን አልወጣም አለቻት። ነገር ግን ዳጣንን ሴት ዳጣን ገፍትራ ጥላ እየሮጠች ክችን በመሄድ አብጌልን በቢላ ወገቻት። አሁን ትልቁ ዳቦ ሊጥ ሆነ። አብጌል ከመጥፎነቷ ብዛት ራሷም ላይ ችግር ፈጥራ ዳጣንም ላይ ትልቅ ችግር ፈጠረች። እጅግ በሚያሳዝን ሁኔታ አሁን አብጌል ድንገተኛ ሆስፒታል በመግባቷ ግን ትልቅ ጦርነት ተፈጠረ። ዳጣን እዛ ቤት የመቆየቷ እድሜ አጭር ሆነ። አሁን ደረጀ ዱርዬህን አምጥተ አስገድልሃል ልጅን በማለት ወይዘሮ ማርታ ተናገረችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዳጣን ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ ዳጣን ትልቅ ስህተት ሰርታለች ማለት ነው በነገ አየራችን ላይ ብዙ ትግስት ብዙ መራራ ችግር ይፈጥራል። እና ዳጣን አብጌልን የመጨረሻ እስከ ጥግ ድረስ ታግሳት ነበረ። አብጌል ደግሞ ስትታገሳት እየፈራቻት ስለመሰላት ዳጣን ማሳደዷን ሀብላ ጀምራለች። ነገር ግን ምንም አማራጭ የላትም። በሰዓቱ ዳጣን አብዬል ሴት ጣርጋ ጉሮሮዋን እክችን ገብታ ያዘቻት። በዛን ሰዓት ዳጣን ራሷን ለማዳን ብ በምትፍጨረጨርበት ሰዓት ቪላው አገኘች ወስዳ አብየልን በቪላው ግንባሯን ፈነከተቻት። አብየል ራሷን ስታ ስትወድቅ ዳጣን እየጮኸች ወጣች። በዛን ሰዓት የቤቱ ሰው እየበረረ ኪችን ሲገባ ሰላምም ሳሎን ነበረች። እዛ ዳጣንና አብጌል ትልቅ ችግር ፈጥረዋል። አብጌልን ይዘው ወደ ሆስፒታል ቢሄዱም ግን ደግሞ አሁን ላይ ወይዘሮ ማርታ አንተነህ ያስደፈርከኝ የማንንም ዱርዬ ጎረምሳ አምጥተህ ልጅ ጋር ፍቅረኛዋን የተጀናጀነች ዝም ባለች ላይ ጭራሽ አስገደልካት፣ በማለትም ትኩረቷን ደረጀ ላይ አደረገች። አብጌል አሁን ላይ ራሷም ላይ ትልቅ አደጋ ፈጠረች፣ ቤተሰቡም ላይ እንደዛው። ሌላው እንግዲህ ሰላምን ከዚህ ከቤት ማስወጣት አለብኝ ውጪ በማለትም አብጌ ላዛት ነበረ። ሰላምም እዚህ ቤት ሰራተኛ ብቻ ሳልሆን እኔ ፈልጌ እና ምንድነሽ የቤት ባለቤት አለቻት። አደለውም ግን ደግሞ እኔ ስፈልግ እንጂ የምወጣው ማንም አስገድዶኝ አይደለም፣ በማለት ተናገረቻት። ዳጣን ይሄን ሁሉ ስትሰማ ስሜታዊ ሆና አብጊልን በእርግጥ ተናገረቻትም። ከዛም አንቺ ራስሽ ትውጫለች፣ ችጋራም፣ ሁለታችሁም የችግር በማለትም እንግዲህ ተናገረች እና አንቺም እኮ የሰው ቢጤ ነሽ አለቻት። ዳጣ ይህን ሁሉ ነገር ታገሰች፣ ግን ደግሞ አማራጭ የላትም። በሰዓቱ አብጌል ዳጣን ተከታትላ ብቻዋ ነገችን ስትገባ ይዛ እንዳይሆን አደረገቻት። በዚህን ሰዓት ዳጣን ስሜታዊ ሆነች። ሌላው እንግዲህ አብጌል ናታንን ጀንጅና ጀንጅና የያዘችውን ይሄ ዳጣን ስልክ ለእናቷና ለአባቷ ማሳየት እንዳለባትም ተናገረች። አናታንም እዛ አንቺ አብጌል በማለትም ሲፋጠጡ፣ ምንድን ነው የተከበረ ቤት የማንም ዱርዬ ጎረምሳ መዛለጫ ሆነ አልጋ ቤት ሆነ? አለች። ምን አለች ወይዘሮ ማርታም? አዎ ይኸውልሽ፣ ናታንና ዳጣን የሚጀናጀኑትን የተጻጻፉትን ባሳየሽ አንቺ ራስሽ ትገረሚያለሽ። ስለዚህ ስልኩን አለች። ከእዛም ዝም በይ እንጂ ከፍታፍ ባለዬ በማለትም አብጌልን ተቆጣቻት። ግን ደግሞ ምንም አማራጭ የለም። እናም መጨረሻ ላይ የሚሆነው ነገር ምን ነበር? በጣም በሚከብድ ሁኔታ አሁን ላይ አብጌል ምን ማድረግ ነበረባት? ናታንን እና ዳጣንን ለመለያየት ያደረገችው ጥረት ግን ናታንን እና ዳጣንን አጣመረቻቸው። እሷ ግን ሜዳ ላይ ቀረች በሰዓቱ ዳጣን ስልኬን አንጪ ብላ አብጊልን ስትለምና ልሰጣት አልቻለችም። እናም ቴክስ እየጻፈች የነበረችው እሷ መሆኗን ዳጣን ስላወቀች ስልኬ ውሃ ጋር ነው ብላ ለናት አልነገረችው። አዊጌል ይቺ ውሻ ገላት አለው። እየሮጠ ሲሄድ አዊጌል ደግሞ ከእናቷ ጋር ቁጭ ብላ ነገሯን ትሰካለች። ከዛም ክፈችው ስትላት ለምንድን ነው የምከፍተው? አልከፍትም አለቻት እና ክፈችው ምንም አልከፍትም። ምን አርግ ያለሁ ምንም ያረግኩት ነገር የለም አለች ዳጣ። በዛን ሰዓት ወይዘሮ ማርታ ምን ያወራችሁ ነው አለች። እንደውም ውሃ ትከፍትልኛለች ብላ ወደ ውሃ ሄደች። በዚህ ሰዓት ዳጣ ተከትላ ሂዳ ውሃ ስታስከፍት ደረሰችባት። ዳጣም አንቺ ስልኬን ስትላት አልሰጥም፣ ጉድሽን ይታይልሻል አንቺ ዱርዬ ወረበላ አለቻት። ና ዳጣን የዚህን ጊዜ የአብጌልን እጅ ጠምዝዝ ዘርጋ አልጋው ላይ ወሮራ ስልኳን ተቀብላ ወጣች። በዚያን ሰዓት አብጌል እዛ አልጋ ላይ ቆየች። ና ችም ማትረባ አለች። ከዛም ዊ አይዞሽ አይዞሽ አብጌል እህቴ በቃ ዳጣ ሀይለኛ ናት አለች። ከዛም ምንድን ነው ያልሽው? አለቻት ውሃን ምን ነው አመመሽ እንዴ ዳጣ ጎዳችሽ ኃይለኛ ናት ነው ያልሽ? አዎ ክፉ ናት፣ ኃይለኛ ናት አለቻት። ከዛም በጥፊ ደረገመቻት። የዚህን ጊዜ ውሃም አብጌልን ድጋሚ ዘረረቻት። እየሮጠች ዳ ዳጣን ከማርታ ጎን ተቀመጠች። በዚህን ሰዓት አብጌል ልትመታት ሞከረች። ከዛም አንቺ ምን እያረግሽ ስትልም ተቆጣቻት። ነግሬያለሁ አንድ ነገር እንዳታደርጊ፣ ምንኛ ነው የተጨማለቅሽው በማለት ልጇን ተቆጣች ወይዘሮ ማርታ ነገር ግን አንቺ ስልኩን ይከፈት ፓተሩ። አልከፍትም፣ ለምንድን ነው የምከፍተው አለች። ክፈች ስትል፣ ታዲያ ምን እንዲያረግሻል? ይከፈታላ አለች። ዳጣም ግን ናታንና ሷ የተጀናጀኑትን አጥፍተዋለች። ከዛም ሲከፈት፣ ምንድን ነው ያለው? ይሄው ስልክ ይሄው ያውልሽ አለቻት። እንዴት፣ እንዴት ይሄ ሊሆን ይችላል? እንዴት አለች አብጌል። አንቺ ልጅ ምን እየሆንሽ ነው ስትልም፣ ይውልሽ ምንድን ነው እሱ አጥፍተዋለይ እናቴ ይመኝን አለች። ከዛም የምሰማው ነገር እውነት ነው ናታን አለችው ወይዘሮ ማርታ። ምንም እና አብጌል ዝም ብላ ነው የምታወራው። አብጌል እያደረገች አንድ ግራ ቀኝ ከሚታይ ሰው ከሚያይ ሰው የሚፈጠር ነገር አይደለም እያደረገች አለችው። የእውነት ነው ምልሽትዬ በጣም መጥፎ ነገር እያደረገች ነው። እሷ ራሷ ናት ስትጥፍልኝ የነበረው አለ። ምንድን ነው ጽሁፉ ስትልም እና አለች በቃ እንደሱ ነው አለችው ከዛም ቀጠለና እትዬ እኔ እሷ ናት በጣም እያሰቀየችን ነው ያረገችው ነገር ትክክል አይደለም አለ ከዛም ውጡልኝ ሁላችሁንም ማንንም አልፈልግም በማለት ወይዘሮ ማርታ አባረረቻቸው ሌላው እንግዲህ በሚሳዝን ሁኔታ አሁን ደረጀ ተሚሄድበት ቀርቷል ለምን ቢባል አብጊል ስለተመታች በእሷ ምክንያት ወይዘሮ ማርታ ናታን ላይና አሁን ዳጣን ላይ ያላት አመለካከት ከባድ ሆነ። በእርግጥ እባክሽን ተይ እያሏት ነበረ። እሷ ግን ልሳም አልቻለችም። እናም እንዲሁም ደግሞ አንቺ መክረሽ ማስተካከል አለብሽ። በደንብ ልታስተካክያት ይገባል። ዳጣን ናታንንና አብጊልን ከማገባትሽ በፊት በጸባይ ልታንጫት ይገባል አላት። እንዲህ ይውልክ እኔ ልጅ የእኔ ልጅ ብቻ አደረካት እንዴ? ደግሞ መጥፎ አይደለችም አብጊል። ውሸት ይዛ አታወራም፣ የሆነ ነገር ይዛ ነው። ስለዚህ ይህን ነገር ልታስብበት ይገባል። እናም ዳጣንንና እንዲሁም ደግሞ ማኖ ናታን ልትከታተላቸው ይገባል አለችው ወይዘሮ ማርታ። የሰው ልጅ ሰው ቤት የሰው ልጅ እዚህ ቤት አንጥተ የሆነ ነገር ቢፈጠር ሌላ ችግር ነው አለችው። ማን ነው የሰው ልጅ? እነማን ናቸው? ናታንንም እንዲሁም ደሞ ዳጣን አለችው። ሁለቱም ልጆች ናቸው፣ መምከር ባለብኝ ሰዓት መክሬ አስተካክላቸዋለሁ። ከዛ ውጭ ግን ሌላ ነገር ከተፈጠረ በቃ፣ ልጅችን አስተካኪ ምከሪ አላት። ማታኮ እንደዛ መንገድ ትሄዳለ ብዬ እንትና ላልኩኝም እንጂ ትጣላላችሁ። ተጣልተው ሊያሳብዱኝ ነበር አለችው። ሰምቻለሁ በእርግጥ አላት እና ዝም ያልከን የምናወራው ሁሉ ሰምተሃል? አለችው። የምታወሩትን አልሰማም ግን ሴትን ጫጩ ሰምቻለሁ። ያው ነገሮችን አንቺ ራስ ያስተካክለሽ ትመጫለሽ ብዬ ነው። እባክህ ሊያሳብዱኝ ነው። እንዴ ሊገዛ ልጆችሽ አንቺን ሊያሳብዱሽ? አላት። ምን ነው እናቱ ነህ፣ በተረዳኸኝ አንድ ቀን ባየኸው። አለችው። አባቱ ነሽን? ባየሽ አቃለሁ። እናቱ ነሽ። ምን ይበሉ ይሆን፣ ምን ይጠጡ ይሆን፣ ምን ይለብሱ ይሆን ነው እኔ ደግሞ ልጆቼ ወደፊት ህይወታቸው ምን ይሆን እያልኩ አስባለሁ። እንደሚከብድ አቃለሁ አላት። እሺ ይሁንል በማለትም ተኙ። ናታን አሁን ዳጣንን ፊት ለፊት ማየት አልችልም፣ ከዚህ ከቤት በጧት በማለዳ መውጣት አለብኝ አለ። ሰላምም የዳጣንና እንዲሁም ደግሞ የናታንን ግንኙነት ለማጣራት የችግሩ ሰለባ አቡጌል እንደሆነ ለመጠየቅም ዳጣን ሞከረች። ዳጣ ይቻው ይል የእውነት ከመጨረሻ ከልቤ ልጠላት ነው። በጣም እያስጠላችኝ ነው። በጣም አሰቃየችኝ። እውነት ለመናገር እንዴ፣ አለች። ምን አደረገች? ናታን የለም እንዴ? ናታን በጠዋት ነው የወጣው። እንዴ፣ አለቻት። እና ምን ነው? ናታን ደብሮታል፣ አንቺም ደብሮሻል። ችግር አለ እንዴ? ናታን እንትወቻለሽ። እኔ እንደዛ ብሎ ነገር የለም፣ አለቻት። አይ አይንሽ ውስጥ እኮማ ነበው፣ እንደዛ ነው አለች ይውልጅ ሰላምዬ፣ ናታን የተቀየመው ያው እኔም ፈርቶ ነው የወጣው። ምክንያቱም መናገር አልፈልግም ግን ደግሞ አብጊል አስቀያሚ ጽሑፍ ጽፋ እኔን ተመስላ በገዛ ስልክ የችግር ፈጠረች፣ ለዛ ነው አለቻት። ምን ቆይችልኝ፣ ምን ብትደረግ ነው የሚሻላት አለች። አላቅም በቃ በጣም ተፈታትናኛለች እናም የክስቱን ቀምቼ ስልኬን ደለትኩት። ለዛም ነው እውዳ አለው ምናምን የሚል አለቻት። በጣም ይገርማ እናት አዳንችቶ ውጭ ይለ አኔ በፍጹም እንደዛ ብሎ ነገር የለም አለቻት። አይ እንግዲህ አንጅ ነግረኝም ይነግረኛል። ለማንኛውም እናታን ሲመጣ ጥሪ ብላ ሄደች። አሁን በጣም እየተከታተለች የምታሰቃያት አብጌል ምን ማድረግ እንዳለባት እንኳ የማታቅ አሁን ዳጣ ግን በጣም ከባድና መጥፎ ስሜት ላይ ሆና አብጊልን ጎዳቻት። አቶ ደረጀም በሁለቱ መጣላት ምን ማድረግ እንዳለበት እንኳ አቅም የለውም። በሰዓቱ ታናዳም ስለነበረ ዳጣን ምን ይጉዳት አይጉዳት አታውቅም። መጨረሻ ላይ እሷ ሆስፒታል እንደሄደች እናታን ክላስ ሄደች። እናታን ዳጣንን ሲያያት እንደመቀመጥም እንደመነሳትም አደረገው። ከዛ እሷም ምንድን ነው አለችው ፍጥጥ ብላ ማየትም ጀመረች ዳጣን በእርግጥ አብጌልን ምን ያክል እንደምጠላት አውቃለች ደሞ እንዲሁም ደግሞ ዳጣን ለእሷ ምን ያክል ስሜት እንዳለኝ አውቃለች። በቃ ከዚህ በኋላ ፈጣሪ ያለው ይሆናል አለ እናም በጉጉት የዳጣን መልስ መጠበቅ ጀመረ። ዳጣን እክላሱ ስትገባ ናታን በድንጋጤ ከተቀመጠበት ተነሳ። እሷም ፈጣ ማየት ጀመረች፣ እሱም እንደዛው። ሁለቱም ተፋጠው ቀሩ። የዳጣንና የናታን መጨረሻ ምንድን ነው? ቻናሉን ሰብስክራይብ እያደረጋችሁ ቪዲዮስ እስከ መጨረሻው ተከታተሉ።